ስለዚህ ስለ እነርሱ ሊያማልድ ሁል ጊዜ በሕይወት ይኖራል። በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይቻለዋል። ስለዚህ በሁለት ሺህ ውትም ላይ ግን ምን ተብሎ ነው የተተረጎመው? ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል፣ ለዘላለምም ሕያው ነውና ያስታርቃቸዋል። እስቲ እዚህ ውስጥ አሁን የተዘለለውን ነገር ራሳቸውት ውስ ምንድን ነው የተዘለለው? አያችሁ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል የሚለው ሙሉ አረፍተ ነገር ተዘሏል፣ ተቀንሷል። ታያላችሁ። በሁለት ሽውትም ሁፔር አውቶን የሚለው ስለ እነርሱ የሚለው ቃል የለም። ይሄ ስለ እነርሱ የሚለው ሁፔር አውቶን የሚለው ቃል በጣም ሲግኒፊካንት ወርድ ነው በጣም ምክንያቱም ጌታችንና አምላካችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ስለኛ ነው፣ የሞተው ስለኛ ነው፣ የተነሳው ስለኛ ነው በአብቀኝ የተቀመጠው ስለኛ ነው። የሚማልደው ስለኛ ነው። ታዩታላችሁ። ስለኛ የሚለውን ቃል ማውጣት ማለት ስለማን ነው? ስለ መላእክት አልሞተም። ስለኛ ነው፣ በአብቀኝ የተቀመጠው ስለኛ ነው የሚማልደው የሚለው እንደዛ ነው ቴክስቱ። ስለዚህ ሁፔር አውቶን የሚለው ከዚህ አሁን ወጥቷል። ግዕዙ ግን እዚህ ጋር ታማኝ ነው። ህያው ውዕቱ ወይ ተነብል ሎሙ ይላል። ሕያው ነው። ምን ሊያረግ ሊማልድ ሊማልድልን አያችሁ። ግዕዙ ታማኝ ሆኗል። ተርጓሚዎቹ ግን አሁን ግዕዙን ትተው ሌላ ቃል ነው የተናገሩት። ሁፔር አውቶን የሚለው ስለኛ የሚል ነው። ኦን ቢሃፍ ኦፍ ይሄ ኢየሱስ ክርስቶስ የሞተበትን የተነሳበትን ምክንያት ያሳየን ለእኛ ነው። እዚህ ውስጥ ግን የለም ተዘሏል። የለም ስለኛ የሚል አሁን ብታነቡት ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል፣ ለዘላለም ሕያው ነውና ያስታርቃቸዋል። ምን ትርጉም ይሰጣል? አሁን ከዛኛው ትርጉም ጋር አብሮ እኩል ይሄዳል እንዴ? የ1982ው ወጥም ግን ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና አቻ የግሪክ ትርጉም ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አያችሁ ልዩነቱ፣ ይሄ ቀላል ልዩነት አይደለም። ያስታርቃቸዋል የሚለው ቃል ሊያማልድ የሚልን ቃል መተካት አይችልም አሁን አንዳንዶቻችሁ ያስታርቃል የሚለው እኮ ያው ያማልዳል የሚለው በማስታረቅ ተቀይሯ ልትሉ ትችላላችሁ ኖ አደለም ሊያማልድ የሚልን ቃል መተካት አይችልም ያስታርቃል የሚለው ምክንያቱም ማስታረቅ የሚለው ቃል ማማለድ የሚለውን ቃል ተክቶ መግባትና አቻ ትርጉም መስጠት ስለማይችል ነው ማስታረቅ የሚለው ቃል ማለት ነው በግሪክኛ ካታላሶ በሚል ቃል ነው የተነገረው። አስታርቃለሁ ካታላሶ እና ኢንቱካኔ በጣም ልዩነት አላቸው። በአገባብም በድርጊትም ልዩነት አላቸው። ይሄ ምን ማለት ነው? ካታላሶ ማለት ማስታረቅ ሪኮንሳይል ማድረግ ማለት ነው። እንግዲህ የማስታረቅ አገልግሎት የማን አገልግሎት ነው? የሊቀ ካህናት አገልግሎት ነው። ማስታረቅ ምንም ጥያቄ የለውም። ማማለድም የማን አገልግሎት ነው? የሊቀ ካህናት አገልግሎት ነው። ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናት ስለሆነ አስታርቆናል፣ ደግሞም ይማልድልናል። ሁለቱንም እንዴት አድርጎ ነው ይህን መመልከት የምንችለው? በክርስትና አስተምህሮ ውስጥ ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል ያለ መካከለኛ ነው። ይህም ምን ማለት ነው? ሰውንና እግዚአብሔርን በሥጋው ሰውነት በሞቱ በኩል ከአባቱ ጋር ምን አረገን? አስታረቀን። ይህንን ቆላስያስ ምዕራፍ አንድ ላይ እንዲሁም ደግሞ ዕብራውያን ምዕራፍ አስር ላይ መመልከት እንችላለን። ተመልከቱ፣ ካታላሶ የሚለው ቃል ማስታረቅ የሚለው ቃል የኢየሱስ ክርስቶስ የሊቀ ካህናትነቱ ስራ ነው። ወደዚህ ምድርም የመጣው ሰውንና እግዚአብሔርን ለማስታረቅ ነው። እሱ አስታራቂ ነው። በደሙ ፈሳሽነት፣ በሞቱ በከፈለው ቤዛነት ዕዳችንን ከፍሎ በእኛ ምትክ ሆኖ ምን አድርጎናል? አስታርቆናል፣ እዳችንን ከፍሎ፣ ቀደም ባለፈው ያየ ነው። ቤዛነት የሚለውም ማለት ነው። ይሄ ነው ቤዛነት ማለት። ይሄን ማድረግ የሚችል ማንም የለም። ማንም ፍጡር አይችልም። የትኛው ፍጡር አይችልም። ይችላል እንዴ? ቢችል ኖሮ ኢየሱስ ክርስቶስ ሰው ሆኖ ሊያስታርቅ ነው የመጣው። ይሄ ካታላሶ የሚለው የኢየሱስ ክርስቶስ አስታራቂነት ማለት ነው። እዚህ ጋር ወይ ተነብል የሚለውን አስታራቂ ተብሎ የተተረጎመው ማለት ነው። ቅድም ነግሬያቸዋለሁ። ይሄ ማለት ምን ማለት ነው ብለናል፣ መለመን፣ መማለድ፣ ማላጅ፣ አማላጅ እያልን የተረጎመ ኢንቱካኔ ከሚለው ጋር ይስማማል፣ ከግሪኩ ጋር። ግዕዙ ወደ አማርኛ የተተረጎመው ግን ሲተረጉሙ ግን ምን አድርገውታል? ያስታርቃቸዋል። ይሄ አሁን አስታረቀን የሚለው ቃል በአዲስ ኪዳን ውስጥ የኢየሱስ ክርስቶስ አስታራቂነት የተነገረው በኃላፊ ጊዜ ነው፣ ፓስቴንስ ነው ወይም ፐርፌክት ቴንስ ላይ ነው የተነገረው እንጂ ወደፊት ያስታርቀናል ተብሎም አልተጻፈም። የማስታረቁ ስራ ምን ስለሆነ ነው? ስለተፈጸመ። ኢየሱስ ክርስቶስ በመስቀል ላይ በፈጸመው ስራ ሰውንና እግዚአብሔር ምን አድርጓል? አስታርቋል። ይሄን የምንመለከተው በቆላሲያስ ምዕራፍ አንድ ቁጥር 22 ላይ እንዲህ ይላል፣ በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። ምን ማለት ነው አስታረቃችሁ? ኮምፕሊትድ ያለቀ ስራ ነው የተፈጸመ ሥራ ነው ምኑ ሞቱ ይሄ አፖካቴላሴን ተብሎ በኃላፊ ጊዜ ተነግሯል በሮሜ ምዕራፍ አምስት ቁጥር አስር ላይም ጠላቶች ሳለን ይላል ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል አሃ ጠላቶች ነበርን አሁን በልጁ ሞት ምናርግ ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል ሁለቱም አሁን ከታረቅን ከታረቅን በኋላ የሚለው ኃላፊ ጊዜ ነው። አስታርቆናል። ዕዳው ተከፍሏል። እንደገና በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር ሀያ ላይ ይህንኑ መመልከት ትችላላችሁ። ይህ ምንድን ነው? ሰዎች ነን እኛ ነን መታረቅ ያለብን አሁን እኛ ነን ወደሱ መጠን ዕርቁን መቀበል ያለብን ስለዚህ ታረቁ ብለን እንለምናለን የእኛ አገልግሎት አሁን ምንድን ነው ማለት ነው ታረቁ የታረቀ ሰው እርቅን ያገኘ ከእግዚአብሔር ጋር የታረቀ በክርስቶስ አምኖ ሰላምን ያገኘ እርቅን ያገኘ ሰው እባካችሁ ከእግዚአብሔር ጋር ታረቁ ብሎ ሰዎችን ምን ያደረጋል ይለምናል ይለምናል ይሄ ማለት እኛ ሰውን ማስታረቅ አንችልም ኢየሱስ ክርስቶስ ነው አስታራቂ ስለዚህ ከዚህ የተነሳ በአዲስ ኪዳን ውስጥ ከትንሣኤው በኋላ ፈጽሞ ፈጽሞ በአሁኑ ጊዜ በፕሬዘንተንስ ማለት ነው እያስታረቀን ነው ወይም በትንቢት ጊዜ ያስታርቀናል ተብሎ አልተነገረም። አልተነገረም። በትንቢት ጊዜ ያልተነገረበት ዋና ምክንያት የኢየሱስ ክርስቶስ የማስታረቅ ስራው ምን ስለሆነ ነው? አንድ ጊዜ በመስቀል ላይ ስለተፈጸመ ነው። ተፈጽሟል። ስለዚህ ይህን የተፈጸመ ስራ ለሐዋርያቱ ነው የሰጣቸው። ሐዋርያቱ ታረቁ እያሉ ይናገራሉ። እኛም አሁን ዛሬ ታረቁ እያልን እናገራለን። የሚገርመው ነገር ዛሬ ታረቁ ብለው የሚሉ ሰዎች ያልታረቁ ሰዎች ናቸው። በእውነት እንዴት ያሳዝናል። የኢየሱስ ክርስቶስን እርቅ ያልተቀበሉ ሰዎች እንዴት አድርገው ታረቁ ብለው ይናገራሉ? ገና እኮ ሊታረቁ፣ ሌሎች ብዙ አማላጆች እኮ አሏቸው የደረደሯቸው። ኢምፖሲብል ማስታረቅ የሚችለው ሰውን ከእግዚአብሔር ጋር ኢየሱስ ክርስቶስ ነው። እሱም በመስቀል ላይ ባፈሰሰው ክቡር ደሙ ነው። ሌላም ያስታርቃል ብለን ካል የኢየሱስ ክርስቶስን ደም እያክፋፋን ነው። ወይም ሌሎች አስታራቂዎች አሉ ብሎ የሚሰብክልን ካለ ያ የኢየሱስ ክርስቶስ የመስቀሉ ጠላት ነው። ሌላ አስታራቂ የለም። ይሄ እርቅ ደግሞ አንዴ ተፈጽሟል። አሁን በኢየሱስ ክርስቶስ ያመኑ ሰዎች ታርቀዋል። ስለዚህ ከኢየሱስ ክርስቶስ ሌላ የሚያስታርቅ ለማስታረቅም የሚቆም አስታራቂ የለም። ምክንያቱም እርቁ በመስቀል ላይ ተፈጽሟል። ስለዚህ ሰዎች የሚጠበቅባቸውና ሊያደርጉ የሚችሉት ዋና ነገር ምንድን ነው ተብሎ ቢባል ይሄን የእርቅ ቃል፣ ይሄን የእርቅ ወንጌል፣ ይሄንን የእርቅ አዋጅ ሰምተው ማመን ነው፣ ማመን ንስሐ መግባት መታረቅ ይሆናል ማለት ነው። ይሄ የኦርቶዶክስ ብቻ አይደለም፣ የፕሮቴስታንትም ብቻ አይደለም፣ የካቶሊክም አይደለም። ጠቅላላ እግዚአብሔር ለሰው ልጆች የሰራው ታላቅ የማዳን ስራ ውጤት ነው። ይሄ ሰማያዊ አዋጅ ነው። ይሄ ሰማያዊ ስራ ነው። ይሄ ወንጌል ነው። አሁን ማማለድ የሚለውን እስኪ እንመልከተው። እዚህ ጋር የተወሰደውን የጠፋውን በአማርኛው በዚህ በሁለት ሺህ ዓ ም ትርጉም ላይ የጠፋውን እንመልከተው። ማማለድ የሚለው ቃል ኢንቱካኖ የሚል ነው። እዚህም ላይ ወይ ተነብ ሎሙ ተብሎ ተጽፏል። ስለዚህ አቻ ትርጉም ነው። ቶ ኢንቱካኔን ያልነው ማለት ነው። ቅድም በዚህ በምዕራፍ 7 ቁጥር 25 ላይ የተነገረው በአሁን ጊዜ ቀጣይ አብይ ንዑስ አንቀጽ ነው። ያኛው በምንድን ያልኳችሁ አስታረቀን የሚለው በኃላፊ ጊዜ ነው። ኦረ ያለቀ ነው። ይሄኛው ግን ቶ ኢንቱካኔን የሚለው እምር በሆነ አንቀጽ ነው። ኢንፊኒቲም ማለት ነው። ንዑስ አንቀጽ ማለት ነው። ሊያማልድ በሚል ቃል በመሆኑ የኢየሱስ ክርስቶስ ሕያው መሆንና የማማለድ አገልግሎቱ የኢየሱስ ክርስቶስ የሊቀ ካህናትነት አገልግሎቱ ቀጣይነት ያለው የሊቀ ካህናትነት ሥራ እንደሆነ እንመለከታለን። እግዚአብሔር ይመስገን በቃ ይህ እንዲሆን እንዲሆን አደረጋ። እግዚአብሔር በጣም እኮ ይደንቃል እኮ የክርስትና ነገር እን አምላክ እኮ ሰው መሆኑ እኮ በጣም የሚደንቅ እኮ ነው እንዴ! እንደው ለመድነውና እንደው ባህል አድርገነው ልማድ አድርገነው አምላክ ሰው ሆነ። እንደው አንገታችን ላይም መስቀል ተሸክመን ስንሄድ በእጃችን ምንም ስንይዘው እንደው ለመድነውና ተራ ነገር ሆነብን እንጂ እኮ እጅግ በጣም እኮ ከፍ ያለ የከበረ ነገር እኮ ነው። የኢየሱስ ክርስቶስ ሰው መሆን፣ በመስቀል ላይ መሞት፣ የማይሞተው መሞት፣ በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው እያለ መለመኑ አምላክ እኮ ነው። ቃል ስጋ ሆኖ እኮ ነው። እጅግ ከባድ ከፍተኛ ነገር እኮ ነው። ሌላ እኮ የምንድንበት የምንታረቅበት መንገድ ስለሌለ ነው። ይሄ ይገርመናል፣ ይሄ ይደንቀናል። ደግሞ ይሄ ብቻ አይደለም። በአብቀኝ መቀመጡ ስለኛ ሊቀ ካህናት ሆኖ መማለዱ የሚደንቅ ነገር እኮ ነው። ሰውነት እኮ አልጠፋም እኮ ከአምላክ ከቃል ጋር ተዋሃደ እንጂ አንዳንድ ሰዎች እንደሚሉት ስጋዊ ባህሪው ያ ባህሪው ከሁለት ባህሪ አንድ ባህሪ ሆኖ ይሄኛው ጠፍቶ ወይም ተቀላቅሎ ተውጦ አምላክ ብቻ አልሆነም። ይሄ ትልቅ ኑፋቄ ነው። ይሄ ያውጣኬ ትምህርት ነው። አሁንም ሊቀ ካህናት ነው ኢየሱስ ክርስቶስ። ስለዚህ ቤተ ክርስቲያናችን ክርስቶስ በመስቀል ላይ ሞቶ በመነሳቱ ምእመናን እንደታረቁና የምልጃውን አገልግሎት ለፍጡራን መስጠቷ ትልቁ ችግር ይሄ ነው። ኢየሱስ ክርስቶስ አገልግሎቱን እንዳስታረቀን በመስቀል ላይ ታምናለች። ቤተ ክርስቲያን የኢየሱስ ክርስቶስን የምልጃውን ስራ የማትቀበለው ለምንድን ነው ተብሎ ቢባል የምልጃውን አገልግሎት የኢየሱስ ክርስቶስን የሊቀ ካህናትነት አገልግሎት ለቅዱሳን ለድንግል ማርያም እና ለመላእክት ቤተ ክርስቲያናችን ሰጥታለች በቃ የክርስቶስን ስራ ለነዚህ ተሰጥቷል ስለዚህ እንዴት አድርጎ በእግዚአብሔር ቃል ላይ ታምነን ልንሄድ እንችላለን በጣም ያስቸግራል ግን ልክ ማስያዝ ያስፈልጋል እግዚአብሔር ደግሞ ይረዳናል ለመታረምና አውቀን ወደሱ ለመቅረብ የምንሄድ ከሆነ ትውልዱም እኮ ከእውነት ጋር መቆም የሚፈልግ ትውልድ እኮ ነው ያለን እግዚአብሔርን የሚፈልግ ትውልድ እኮ ነው ያለን። የኢትዮጵያ ሕዝብ እኮ እግዚአብሔርን የሚፈራ እግዚአብሔርን የሚወድ መዳኑን የሚፈልግ ሕዝብ እኮ ነው። እውነቴን ነው። ስለዚህ ለዚህም ትውልድ ለሚቀጥለውም ትውልድ ለልጆቻችን እንዲህ አይነት ነገር እንዴት አውርሰን እንሄዳለን? እና ይሄንን የቤተ ክርስቲያናችን ሊቃውንት በሚገባ ያውቁታል። እኔ ይሄ ጠፍቶባቸው ነው የሚል ነገር የለኝም። በቃ የለኝም እና ይህንን የምትመለከቱት በብዙ ነገር ትመለከታላችሁ የማስታረቅ አገልግሎት አንድ ጊዜ የተፈጸመ ነው ቤተ ክርስቲያናችን ታምናለች የማማለድ አገልግሎት ግን ኮንቲኒቲ እንዳለው ቤተ ክርስቲያኗ በሚገባ በስርዓቷ ትገልጠዋለች በምን ወደ ቅዱሳን ወደ ድንግል ማርያም ወደ መላእክት መቅረብ ለምንድን ነው ለምልጃ ነው ይሄ ምልጃ ኮንቲኒቲ ያለው ነው ስለዚህ ማስታረቅ አንድ ጊዜ የተፈጸመ ነው ምልጃ ግን ምንም የሚሆነው የሚቀጥል ነው ቀጣዩ የምልጃው አገልግሎት ክርስቶስ በአብቀኝ ሊቀ ካህናት ሆኖ የተቀመጠበት ይሄ ታላቅ የከበረ አገልግሎት፣ የከበረ የክርስቲያኖች ዋስትና ለፍጡራን ቤተክርስቲያን ሰጥታለች። እንግዲህ ይህንን ለማድረግ አሁን በዚህ ውስጥ የምንመለከተው ቴዎሎጂካል ሲግኒፊካንሱን አንደኛ፣ ኢየሱስ ያስታርቃል እንጂ አያማልድም የሚሉት ምልጃ የፍጡር ስራ ነው ከሚለው ትምህርታቸው የተነሳ ሲሆን አስቀድመን እንዳየ ነው ሊያማልድ የሚለውን ቃል በሙሉ ከመጽሐፍ ቅዱስ ውስጥ እንዳወጡት እንመለከታለን። በቃ የዚህ የሁለት ሺው ዓመተ ምሕረት ያማልዳል የሚባል ነገር የለም። ስለዚህ ይሄን የምትመለከቱ እኔን የምትሰሙ፣ መጽሐፌን የምታነቡ ወገኖች አስተውሉ። በቃ እዛ ላይ ስህተት ተፈጥሯል፣ ተሳስተዋል። እኔ አሁን ደግሞ ስህተቱ ይሄ ነው ትክክለኛው ደግሞ ይሄ ነው እያልኩ እየተናገርኩ ነው። እኔን በምናገረው ቃል እግዚአብሔር እንደሚጠይቀኝ እናንተም ይሄን የምትሰሙ ሰዎች እግዚአብሔር ይጠይቃቸዋል። ይሄ ቀልድ አይደለም። ይሄ የሰፈር ዝም ብሎ ሆያ ሆዬ ዝም ብሎ ነገር አይደለም። ይሄ የእግዚአብሔር ቃል ነው። ይሄ ትልቅ ጉዳይ ነው። ትልቅ ጉዳይ ነው። ሰው የሚድንበት አምላክ ሰው የሆነበት የህይወቱን ቤዛ አድርጎ የከፈለበት እኔና እናንተ ለመዳን ዕለት ዕለት ቤተ ክርስቲያን እየሄድን እየጾምን እየጸለይን ቃሉን እያነበብን ተጠንቅቀን እየኖርን የእግዚአብሔርን መንግሥት ለመውረስ የምንፈልግበት ይሄ ቃል እንዲህ ከሆነ ልንረዳ ይገባል። ማስተዋል ሊኖረን ይገባል። አስተውሉ።